ስሜ ፈኔል ጸጋ ይባላል። ደቡብ ሞዘን ዳሰነች ወረዳ ሚሽነሪ ላይ የተወለድኩት። ቡታ ጀረ የምትባል ከተማ ነው ያደኩት፣ ግን የተወሰነ ዓመት ዲላ የተወሰነ ዓመት ደግሞ አዋሳ ነው። አራት ወንድሞች አሉኝ። የቤቱ የመጀመሪያ ልጅ ነኝ፣ ብቸኛ ሴት ልጅ ነኝ። በክርስቲያን ቤተሰብ ውስጥ ነው ያደኩት። በደንብ ጌታን ያወቅኩት ናይንዝ ግሬድ ላይ እያለው። አንዴ ፓስተራችን ኢስት ነበረች፣ አኖ ወደ ጌታ ሄዳለች መሰረት ትባላለች። እና እሷ ደህንነት ልታስተምረኝ ጠራችኝ ማለት ነው። እና የዛን ሰዓት ደግሞ በጣም ወደው ድራማ ይታይ ነበረ በቲቪ። እና የዛን ሰዓት ነው የጠራችን ማለት ነው፣ ገመና ድራማ በሚታይበት ሰዓት። ከዛ በኋላ ለመሄድ ፈቃደኛ አልነበርኩኝም። እና በጣም ሶስት ሳምንት እንደዚህ ነው የጨቀጨቀችኝ እንድሄድ እና ፋይናሊ ግን ሌላ ጊዜያ አዩ አለኝ ብዬ አንድ እሁድ ሄድኩኝ ማለት ነው።